መጋቢት ሀያ ስምንት ዕለተ እሁድ በዘመቻ አንዲነት ወሎ ቤተ አማራ ግንባር የተገዜ ክፍለ ጦር ታላቅ ጅብድ ሰራች። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነ ኮርስር የምትገኘው በአርበኛ ኮማንዴ ዘላለም ሲዛ የምትመራው ተገዜ ክፍለ ጦር አምስተኛ ሻለቃ ልዩ ዘመቻ የብልጽግና ወንበር አስጠባቂ አድማ መከላከያ ሚኒሻ እና ፖሊስ ላይ ድል ተቀናጅታለች። መጋቢ 28 2017 በዋድራ ወረዳ ስር የምትገኘው ሀሙስ ከተማ ላይ ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት በተደረገ ውጊያ የአርበኛ ኮማንዴ የዘላለም ክንዶች የደጃዝማች ወንድ ወሰንካሳ የመንፈስ ልጆች የጠላት ኃይል ባለበሰው ባልጠበቀው ሁኔታ መናፈሻ አሳጥተው ሲያስጨንቁ ታድሯል። በዚህ አውደ ውጊያ የጠላት ኃይል ብዙ ሙትና ቁስለኛ ሲሆን የተረፈው ሐሙስ ይከተማለኮ በየፊ ነው መበታተኑ የወገን ጦር በጠላት ላይ የበላይነት የተቀናጀበት አውዳ ውጊያ ነበር ሲል መዳረሻ ድል እና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ሕዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። ልጅ እያሱ ኮር ማንኛውም ተልእኮ በብቃት መምራት የሚችሉ የኮርና የክፍለ ጦር አመራሮች ስልጠና ሰጠ። የአማራ ፋኖ በወሎ ቤተ አማራ ልጅ እያሱ ኮር መጋቢት 28 ቀን 2017 ዓም የልጅ እያሱ ኮር የኮርና የአምስቱ ክፍለ ጦር አመራሮች ማንኛውም ግዳጅ በላቀ ብቃትና ጥበብ መምራት የሚችል ሰራዊትን ለላቀ ድል የሚያበቁ የበላይ አመራሮች የመጀመሪያ ዙር ስልጠና አሰልጣኞች አሰልጥኖ አስመርቋል። በኮሩ ጊዜያዊ የአመራሩ ማሰልጠኛ ማከር የሚገኙ አማራ ፋኖ በወሎ ቤተ አማራ አማራ የአሰልጣኞች የስልጠና ሂደት በ ቦታው ተገኝቶ የተመለከቱ ሲሆን በቆይታቸው የኮኑ ስኬታማ ግዳጅ አፈጻጸም የሚያሰለጥኑ የሰራዊት ጠንካራ ወታደራዊ ዝግጅት ማረጋገጥ የሚችሉ አመራሮች ማፍራት እየተቻለ ተመልክተዋል። ስለሆነም ራሱን በስልጠናና በትምህርት ያዘጋጀ የሰራዊት ማንኛውም ውስብስብ ግዳጅ በስኬት መፈጸም የሚችል ያረጋገጡ ሰልጣኞች በሰለጠኑት መሰረት ወደ አህዳቸው ሄደው ተግባራዊ እንደሚያደርጉ ቃል ገብተዋል። በመጨረሻም ኮሩ የሰራዊት ሞራላዊና ስነ ልቦናዊ ዝግጅት ለማረጋገጥ የሚያስችል ዘርፈ ብዙ ወታደራዊ ስልጠናዎች በተከታታይ እስከታችኛው አመራር ድረስ ለመስጠት አቅዶ እየሰራ ስለመሆኑ ታውቋል። እየተዋጋ እንሰለጥናለን፣ እየሰለጠን እንዋጋለን። ዘመቻ አንዲነት በጎጃም ግንባር አምስተኛ ክፍለጦር ወርቅ አባይ ብርጌድ 83 የሚኒሻ አባላት ከነሙሉ ትጥቃቸው ፋኖ ተቀላቅለዋል። ባህር ዳር ላይ የአማራ ፋኖ በጎጃም ክፍለ ጦር በሰጠው ልዩ ኦፕሬሽን ባህርዳር ብርጌድ የቦምብና የሞተር ጥቃት ተፈጽሟል። በቦምብ ጥቃቱ ቀበሌ 16 ስታዲዮም አካባቢ ጥበቃ ላይ የነበሩ የአገዛዞች ጭፍሮች ሞትና ቁስለኛ ሆነዋል። ዘሪሁን 13 በመጠቀም ቆላ ጽዮን ማርያም ቀበሌ 11 ስራ አመራር መሰብሰቢያ አካባቢ ሊሰበ ሰቡ የነበረውን ካድሬ እንዲፈረጥ ተደርጓል። በሰባት አሚት በኩል ደግሞ የሞተር ጥቃት በመፈፀም ያገዛዙ ሊሰራ የታሰበው ፖለቲካዊ ፕሮፓጋንዳ እንዲከሽፍ ተደርጓል። የቦምብ ጥቃቱ ከትላንትና ምሽት ጀምሮ ነው የተፈጸመው። ሰከላ ቆንጆዎቹ ገቢ አድርገዋል። የጎጃም አገው ምድር አናብስቶች፣ ዘንገላ ብርጌድ፣ ኤፍሬም አጥናፉ ብርጌድ፣ ሰሜነህ ደስታ ብርጌድ እና ግዮን ብርጌድ ሰከላ የሚገኘውን ጠላት አይቀጡ ቅጣት ቀጥተው ከተማውን የተቆጣጠሩ ሲሆን ጠላት ፈርጥጦ ግሸን ተራራ ላይ ወጥቷል። ፋኖ ጠፍቷል እያለ እየሰበከ የነበረ ኃይል ተደመሰሰ። ዛሬ መጋቢት 28 2017 ከዳግላ ከተማ ተነስቶ ወደ ሰለሳ ወደ ዘለሳ ቀበሌ ቤተ ክርስቲያን የመጣው ህዝብ በግድ በመሰብሰብ ፋኖ ጠፍቷል፣ አድክመነዋል፣ ለፋኖ ድጋፍ ማድረግ የለባችሁም በማለት ሲቀሳቅስ ውሎ ወደ ዳንግላ ከተማ ለመመለስ ሲንቀሳቀስ ቀድሞም ቢሆን በቅርብ ርቀት ላይ የነበረው የቢት ወደድ መንገሻ ጀንበር ብርጌድ አናብስ ከህዝቡ ሲነጠሉ በመጠበቅ የትይጠረሮውን አስክቷቸዋል። በዚህም አምስት የሚደርሱ የሚኒሻና እድማ አባላት ሲደመሰሱ ለጊዜው በቁጥር ያልታወቁ ቁስለኛ ሁኗል። የቀሩት ለጊዜው ወደ ከተማ በመፈርጠታቸው ራሳቸውን አትርፈዋል። የአፋጎ የቢት ወድ መንገሻ ጀንበር የህዝብ ግንኙነት ኃላፊ ፋኖ ምስጌ ዘንገድ አዲሱ የግዳጅ ጦር በመጣበት በቀን በራሱ ተተኳሽ ተደመሰሰ። የአማራ ፋኖ በጎጃም ጎጃ ማገው ምድር ክፍለ ጦር ቲሊሊ ዘንገላ ብርጌድ ከሌሎች የጎጃ ማገው ምድር ክፍለ ጦር ውስጥ ካሉት ብርጌዶች ጋር በመጣበር ሰከላ ግሸን አባይ ግሸን ተራራ ብሎ ከሚታወቀው ቦታ ላይ ሁለት ከባባድ የጠላት ምሽጎች ለብልቦ በማስለቀቅ የጋፈፍ መከላከያ ተብዬ ቱልቱ ላይ የሆነው ሰራዊት ሬሳ በሬሳ በማድረግ ወደ ሶስተኛውና ዋነኛው ማቀበሪያ ምሽግ አሯሩጧት ገብቷቸዋል። ከቀኑ አምስት ሰዓት ጀምሮ እስከ ምሽቱ አስራ አንድ ሰዓት በዘለቀው አውደ ውጊያ ዘንገላ ብርጌድ ይህን ያክል ከባድ በሆነ የጠላት ምሽግ ያለምንም መስዋዕትነት በማስለቀቅ ሰባት ጥቁር ክላሽ እና ከሁለት ሺህ በላይ የብሬን ተተኳሾች ሲማርኩ አስራ አምስት ሬሳ ሞድቆ ቀርቷል። ይህ በእንዲህ እንዳለ የእንጅባራ ከቡሬና ከቲሊሊ የተውጣጣ ኃይል እንዲሁም ዛሬ አዲስ መሳሪያ የታጠቀው ተጋፎ የገባው ጦር ወደ ሰከላ ለማገዝ የተንቀሳቀሰ ባለበት ሰዓት ከምሽቱ አንድ ሰዓት ላይ ደን ሰላሴ በተባለው ልማደኛው ቦታ በተደረገው ደፈጣ ዲባክ ተመቷል። ጠላት ዘንገና ብርጌድ በደረሰበት ከባድ ሙትና ቁስለኛ በመሆን አራት ሬሳ ጥሎ ወደ ኋላ ሲሮጥ ተጨማሪ አራት አዲስ ጥቁር ክላሽ ከነሙሉ ሙሉ ትጥቃቸው ተተኳሽ ስድስት ቦምብ ጨምሮ ተማርኳል። በአጠቃላይ በዚህ ዘመቻ አንድነት በዛሬ ሁለት ዘንገና ብርጌድ ባደረገ ሁለት የግርማ ተጋዶ አስራ አንድ ጥቁር ክላሽ ከሁለት ከሰባት ሺህ በላይ የብሬን ተተኳሽ ከእነሸንሸሉ፣ እንዲሁም ጦሩ ሙሉ ቀን ያዋጋ ክላሽ ተተኳሽ ተማርኳል። ዘመቻ አንድነት በጎንደር መጋቢት 28/2017፣ አውደ ወጊያ የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋቱ ጀምሮ ሰከላ ከተማን ከበባ በማድረግ ጠላት መውጫ መግቢያ ሲያሳጣ የዋለ ሲሆን የዘንገላ ብርጌድ፣ ጉዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ እንዲሁም የአምስተኛ ክፍለ ጦር የገረመ ወዳግ ብርጌድ እንዲሁም አረዛው ዳሞት ብርጌድ ቢተው ሻለቃበአንድ ላይ በመተባበር ብዙ ጠላት በመደምሰስ አይቀቱ ቅጣት የተቀጣ ሲሆን ሰከላ ከተማ ተቆጣጥረው መዋል ተችሏል። በአውደ ውጊያው አሮጌው ከተማ በሚባለው የቁም ምሽግ በመልቀቅ ወደ መድኃኒ ዓለም ቤተ ክርስቲያን በመግማት የሃይማኖት ተቋም ምሽግ ያደረጉ ሲሆን የፋኖ ምት መቋቋም ሲያክተው ከመድኃኒ ዓለም ወደ ግሸን በመፈርጠጥ የግሸን ገዳምን አድርጎ ትውሏልና ውጊያው ውጌው የክፍለ ጦሩ አዛዥ ኮማንዴ ደሞዝ ወይም ደብ የመራው ሲሆን የአራት ወንድ ማማቾች ብርጌድ ጦር ጠበብቶች መሪዎች በቅንጅት መርተውታል። ከ28 በላይ ክላሽ የተማረከ፣ 780 የክላሽ ፍሬ የተማረከ ሲሆን፣ ሁለት አጥቦ አይ ለብሴ ሚኒሻ የተማረከ፣ ከ27 በላይ በእስከ ወዲያኛው የተሸኘ፣ ከ20 በላይ ቁስለኛ የጎጃ ማገው ምድር ክፍለ ጦር የቢተወደድ መንገሻ ጀንበሬ ብርጌት ጠላ ከዳንግላ በመነሳት ወደ ዘለሳ በማቅናት ሕብረተሰቡ በግድ በመሰብሰብ የተለመደ ፋኖን የማጥላላት ስራ ሰርቶ ሲመለስ የቢተወደድ መንገሻ ልጆች ዘለሳ ላይ ደፈጣ በመያዝ ጠላት ክፉኛ የመቱ ሲሆን በዚህ መሰረት አድማ ብተና እና ሚኒሻ ወዳውኑ ወደ ላይኛው ሲላኩ በርካታ አጥፎ አይ ለብሴ ሚኒሻና አድማ ብተና ቆሳስለው ወደ ዳንግላ ሆስፒታል ገብተዋል። ራስ ቢተወደድ መንገሻት ከምፕ ክፍለ ጦር እና ክፍለ ጦሩ በጋራ ደብድ ሰሩ። አርበኛ አለማየሁ ከቤና፣ አርበኛ ገረመው ወዳውክ እንዲሁም መሰል አርበኞች አባቶች የፋሽስቱ ኃይል ይዞራ ቀበሌ ዩድቢ ተራራ ላይ በረፈረፉት ቦታ ዛሬም የጀግኖች ልጆች ታሪክ ሲሰሩ ውሏል። በቀን 28 7ኛ ወር 2017 ዓ ም ሌሊት 10 ሰዓት ላይ መነሻውን ደን ደንሳ ባታ መዳረሻውን የኢልማና ደንሳ ወረዳ ይዞራ ቀበሌ ሮብ ገበያ በማድረግ በወገን ኃይል ላይ ጥቃት ለመፈጸም የሞከረ ቢሆንም የጣናው መብረቅ ብርጌድ አካል ቀንባባ ሻለቃ የሻለቃ እንሙት ይዟቸው ብርጌዳ አካል ሰንጥቅ ወይም ሻለቃ ሻለቃ ሶስት ባደረጉት ጥምረት ውጊያ ከጠዋቱ 12 ሰዓት ጀምሮ እስከ 8 ሰዓት በተደረገው ትንቅንቅ ጠላት በተደጋጋሚ ለመቁረጥ ሙከራ ቢያደርግም ሁለቱም አይበገሪዎች የጣና መብረቅ ሻለቃ እንሙት የዛቸው ብርጌድ የፈጸሙት ከፍተኛ ተጋድሎ ጠላት የደረሰበት ጠላት የደረሰበት መቋቋም ሲያቅተው፣ በአዴት ሰቦ በካምፕ ብዙ 23 ሞተርና ተጨማሪ በመንቀሳቀስ ሽፋን ሰጥቶ ሙትና ቁስለኛውን አግበስ ብዞ ተመልሷል። በዚህ ተያይዞ በየመንገዱ የማህበረሰቡ ቤት በመክፈት ከፍተኛ ዝርፊያ በመፈጸም የውንብድና ተግባሩን ፈጽሟል። ዲ ለአማራ ጋሸና የፋን ነጻነት አርማ ለሆነው ፋኑ ይሁን አማራ ጌታቸው የአማራ ፋኖ በጎጃም ክፍለ ጦር የሻለቃን ሙት የያዛቸው ብርጌድ ህዝብ ግንኙነት አዲስ አለማየሁ ሰባተኛ ክፍለ ጦር የተድላ ጓሉ ብርጌድ በዛሬ ሁለት ጠላት ወደ ጨንደፎ ሄዶ የቀድሞ ሚኒሻዎችን ለማፈን ባደረገው እንቅስቃሴ የመብረቁ ብርጌድ ሽፋን ሰጥቶ ሲመልሰው ያነደድ ደጃዝማች አዝማች ተጉላጓሉ ብርጌድ ጃማ ላይ በመግባት ጠላትን ሲያስጨንቀው ውሎ ስድስት ሙትና አምስት ቁስለኛ አድርጓል። አንደኛ ክፍለ ጦር ልዩ ኦፕሬሽን እንደቀጠለ ነው። አዲሱ መናኸሪያ ተብሎ በሚጠራው አካባቢ ቦምብ በመጠቀም ብዙ አድማ ብተናዎችን መሸኘት ተችሏል። ጠላት እየከዳ ፋኖን እየተቀላቀለ ነው። በጠዋት ዘገባችን ሰማኒያ ሶስት ሚኒሻ ከእሁዲት በመክዳት ወርቅ አባይ ብርጌድ መቀላቀላቸው የሚታወቅ ነው። በተመሳሳይ በዚህ ሳምንት ብቻ ከአስራ አምስት በላይ የጠላት ኃይል ቀኝጌታ ዩፍታህ ንጉስ ክፍለ ጦርን መቀላቀል ተችሏል። ህዝባዊ ውይይት እንደቀጠሉ ናቸው። ህዝብ ሆይ ብሎ ወጥቶ የፋኖ ጉዳይ ጉዳይ ነው ብሎ ከፋኖ ጋር በመልካም አስተዳደር በትግል ሁኔታ እየመከረ ይገኛል። ዘመቻ አንድነት ይቀጥላል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የአማራ ፋኖ በጎጃም መጋቢት 28/2017 ውድና የተከበራችሁ ቤተሰብ አብራችሁ ስለቆያችሁ አመሰግናለሁ። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑ።